ስም አምኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ሶስትነቱን በአካል በግብር በስም በኩነት ባስረዳም አንድ አምላክ በእዘዝ በአገዛዝ ይህን ዓለም በመፍጠር ፈጥሮ በማሳለፍ በባህሪ በሕልውና በፈቃድ በሐሳብ አንድ አምላክ ብዬ መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ከትንሣኤ ቀጥሎ ያለው የሳምንቱን የዕለታት ስያሜ አስተምራለሁ። ዛሬ የምናየው ዕለተ ሰኑይ ሰኞ ምን ቤተ ክርስቲያናችን ታስባለች? ምንስ ጌታ ለእኛ ያደረገውን እናስታውሳለን? የምን ሰማውን ሁሉ ቃል በልባችን ይጻፍልን። እንግዲህ ክብር ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና መድኃኒታችን ኢየሱስ ክርስቶስ እነሆ በዕለተ እሑድ ሞትን ድል አድርጎ ተነስቶልናል። ጌታ የተነሳባት ዕለት ፋሲካ ትባላለች። ትንሣኤ ይባላል። ፋሲካ ማለት መሸጋገር ማለት ነው። ደስታ ማለት ነው። እስራኤል ከግብፅ ወጥተው ቀይ ባህርን ተሻክረው ከነአን የገቡበትን ምስጢር የምናስብበት በቀድሞም ይህን በዓል እንዲያደርጉት ለዘላለማዊ ድህነታችን ምንም አዳምና ሔዋን ከገነት ቢወጡ ተመልሰው ወደ ገነት እንደሚገቡ እርሱ ቀድሞ በነገረን በሐዋርያቱ በነቢያቱ እንሆ በመልእክተኞቹ ሁሉ ባስረዳን ቃል መሠረት እርሱን ፋሲካን እናደርግ ነበረ። ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ የሁላችን የፋሲካው በግ በዕለተ አርብ ስለ ሁላችን ተሰውቶ በዕለተ እሁድ ተነሳ። ጌታ የተነሳባት ቀን ዕለተ እሁድ ናት። ዕለተ እሁድ ለመነሳቱ መጽሐፍ ቅዱስ ጽፎ አስቀምጦልናል። ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳባት ዕለተ እሁድ ሰንበት ተብላ ትጠራለች። ቀድሞ በብሉይ ብትታወቅም እችለት ይላል ሊቁ አትናቴዎስ በቅዳሴው ላይ። ከዕለታት ሁሉ ታላቅ ቀን፣ የማታልፍ ቀን፣ ዘላለማዊት ቀን ይላታል። ይህችን ዕለት ጌታችን ኢየሱስ ክርስቶስ ከሞት ተነስቶባታል። ዕለተ እሁድ ማለት እሁድ ማለት በግዕዝ ቋንቋ አንድ ማለት ነው። ገና በዘፍጥረት ስትመለከቱ ሰማይና ምድርን ፈጠረ ብሎ አራቱን ባሕርያት የፈጠረበት ቀን ያቺ ዕለተ እሁድ የመጀመሪያዋ ቀን ትባላለች። ስለዚህም በወንጌል ላይ ተጽፎ እንደምታዩት ለምሳሌ የማቴዎስ ወንጌል ምዕራፍ 28 ላይ ጌታ ኢየሱስ የተነሳባት ዕለተ እሁድን ሲናገር እሁድ ሌሊት መግደላዊት ማርያምና ሌላዊቱ ማርያም ወደ ኢየሱስ ክርስቶስ መቃብር እንደመጡ ይነግራችኋል። በዮሐንስ ወንጌል ምዕራፍ 20 ላይም ስትመለከቱ ቀጥታ እችን ዕለት ሰንበት ብሎ ይጠራታል። ወበእሁድ ሰንበት መጽአት ማርያም መግደላዊት በጽባሕ ኀበ መቃብር ይላል። ከሳምንቱ በመጀመሪያው ቀን በእሁድ ሰንበት በአማርኛው ላይ እንደተጻፈው መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች ይላል። ስለዚህ ኢየሱስ ክርስቶስ የተነሳባት ዕለት ይህች ዕለት ዕለተ እሁድ፣ ዕለተ ፋሲካ፣ ዕለተ ትንሣኤ፣ ዕለተ ሰንበት ትባላለች። ዛሬ ሰኞ ዛሬ ሰኞ፣ ቤተክርስቲያናችን ይህን ቀን ስም ሰይመዋለች። ይሄ ስም ማዕዶት ተብሎ ተሰይመዋል። ስለዚህ ዛሬ ሰኞ በዓሉ ምንድን ነው ስንል፣ በቤተ ክርስቲያናችን ማዕዶት ነው። ማዕዶት ማለት ራሱ ምን ማለት ነው? ቃሉ የግዕዝ ነው። ቅዱስ ያሬድ የሚናገረዋለ ማዕዶትና ፋሲካ ትርጉሙ አንድ ነው። ሽግግር ማለት ነው። ማዕዶት መሻገር ማለት ነው። እስራኤል ከቀይ ባህርን ተሻግረው ከነአን እንደገቡ እኛ ደግሞ በኢየሱስ ክርስቶስ እነሆ በትንሣኤው ከሲኦል ወጥተን ወደ ገነት የመግባታችን ነው። ይልቁንም ደግሞ ይልቁንም ደግሞ አንድ ነገር ልብ በሉ። በብሉይ ዘመን የነበሩ ሰዎች ሁሉ ሲሞቱ የሄዱ የነበረው ወደ ሲኦል ነው። ለምን? በዘፍጥረት ሦስት እንደምትመለከቱት ከሀያ ጀምራችሁ ስታነቡ ገነት ተዘግታለች። ገነት ተዘግታ የተከፈተችው መቼ ነው? ሉቃስ 24 ስትመለከቱ ከቁጥር 23 ጀምራችሁ ዛሬ ከኔ ጋራ በገነት ትኖራለህ ሲለው ያን በቀኙ የተሰቀለውን ሽፍታ፣ ገነት የዛን ጊዜ ተከፍታለች። ታዲያ ነፍሳት እርግጥ ነው የወጡት ድህነት ያገኙት መጀመሪያ ፈያታዊ ዘየማን ወይም ደግሞ በቀኝ የተሰቀለው ሽፍታ በመጠሪያ ስሙ ጥጦስ ምንም ቀድሞ ከአዳም ቀድሞ ወደ ገነት ቢሄድም እንኳን መድኃኒታችን በዕለት ዓርብ ነፍሱን በሰጠ ሰዓት ሲኦል ተመዝብራለች። በዛን ጊዜ ቅዱስ ጴጥሮስ የሆነውን ነገር ሲነግረን በአንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ምንድን ነው የሚለው? በዕለት ሪት ሰማይ ኩከ የተመረጠች ዕለት ናትና ሞተ በሥጋ ወሐይወ በመንፈስ ይላል። በሥጋ ሞተ በመንፈስ እና በመለኮቱ ግን ህያው ሆነ ይላል። ከዛ ምን ይላል? ወደ ወህኒ ሄዶ ወደ ሲኦል ሄዶ በሲኦል ውስጥ ያሉትን ነፍሳት ምን አደረገላቸው? ወሰበከ ሎሙ ግእዛነ ነፃነትን ሰበከላቸው። ምን ብሎ እለ ውስተ ሲኦል ጻኡ ብሎ በሲኦል ውስጥ ያላችሁ ውጡ ብሎ ነፃነትን ሰበከላቸው ይላል። ስለዚህ እቺ ዕለተ ሰኞን መታሰቢያ የተደረገችው ነፍሳት እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ሁሉ በብሉይ የምታውቋቸው ደጋጎቹ ዳዊት ሳይቀር ከጥፋቱ ውሃ የዳነው ኖኅ እነዚህ ሁሉ ሄዱ የነበረው ሲኦል ነው። እርግጥ እሳቱ አያቃጥላቸውም። ለዚህ ምሳሌ ትንቢተ ዳኒኤል ምዕራፍ 3 ነው። ትንቢተ ዳኒኤል ምዕራፍ ሶስት ምንድን ነው ምሳሌው ስትሉ ናቡከደነጾር የባቢሎን ንጉሥ በሐቅለ አዱራን ቁመቱ ስድሳ ክንድ የሆነ የደረቱ ስፋት ስድስት ክንድ የሆነ ጣዖት አቁሞ በወርቅ የተሠራ ስገዱ ቢል አናንያ አዛሪያ ሚሳኤል፣ ዳንኤል ግን አልሰገዱም። አናንያ አዛሪያ ሚሳኤልን ግን ወደ እሳቱ ጣላቸው። እሳቱን እንሆ 49 ክንድ አናንያ አዛርያ ሚሳኤልን ወደ ሰዓቱ የጣሏቸው ሰዎች ትንቢተ ዳንኤል 3 27 እሳቱ ለብልቦ ገደላቸው። አናንያ አዛሪያ ሚሳኤልን ግን እሳት ውስጥ ገብቶ እንኳ እሳቱ አላቃጠላቸውም። ገብርኤል ይጋርዳችሁ፣ ከክፉ ነገር ይሰውራችሁ። ይህን ቃል እየሰማችሁ ያላችሁ አሁን ልብ በሉ። አናንያ አዛሪያ ሚሳኤል እንዳልተቃጠሉ ምንም እነ አብርሃም እነ ይስሐቅና ያዕቆብ እነ ኖህ እነ ሎጥ ደጋጋ አባቶቻችን እነ ዳዊት ሌሎቹ የምታውቋቸው እነ ህዝቅያስ እነዚህ ኃያላን እነ ጌዲዮን እነ ሶምሶን እነ ዮፍታፌ እነ አስቴር እነ ዲቦራ እነ ዮዲት እነዚህ ሁሉ ይሄዱ የነበረው ወደ ሲኦል ነው። ስለዚህ በዕለተ ዓርብ አደረገው የማዳን ተግባር ግን ነፍሳትን ከሲኦል አወጣ ሄዶ ወንጌልን ሰበከላቸው። እቺ ዕለት ለዛሬ ሰኞ ተሰይማ ማዕዶት፣ ሽግግር፣ መሻገር ፋሲካ ራሱ ፋሲካው እንዳለ እንዳንድ ሁድ እስከ በዓለ ሀምሳ ስለሚከበር ስሙ ያንን ይዞ ይሄዳል። ቅዱስ ያሬድ አባቶቻችን ቤተ ክርስቲያን ሊቃውንት ቀድሞ ያለውን ያለውን ነገር ሰርቶት ሕግ ያደረገለትና ቤተ ክርስቲያናችን ሕግ ያደረገችው ከዚህ የተነሳ ነው። በዘቦቱ አዶነ እሞት ውስተ ሕይወት በባዒዶቱ በፋሲካው በትንሣኤው በስቅለቱ ነፍሱን በመስጠቱ ከሞት ወደ ሕይወት አሸጋገረን። ከሞት ወደ ሕይወት አሸጋገርን። ስለዚህ አምላካችን ኢየሱስ ክርስቶስ ያደረገልንን ድንቅ ነገር የምናይበት ነው። ትምህርተ ህቡዋት የሚባል ጸሎት አለ በቤተ ክርስቲያናችን። ይሄም ሰይጣን እንዴት እንደተጨነቀ እንዴት እንደታወከ የሚናገር ጸሎት ነው። እዛ ላይ ምን ይላል? በሞቱ ለሞት ደምሰሶ እምድኅረ ተንሥአ በሳልስት እለት ጌታችን ኢየሱስ ክርስቶስ ቀድሞ ምን ይለናል? ተነስቶ ኢየሱስ ከሙታን ተነስቶ ሙታን ተንሲኦ ከሙታን ተነስቶ ከዛ ምን አረገ? ሲኦልን መዘበራት። በሞትም በሞቱም ሞትን ደመሰሰልን። በሦስተኛው ቀን ሞትን ድል አድርጎ ተነስቶ ደመሰሰልን። ስለዚህ ሞት ተደምስሶልናል። ከትንሣኤ የምናገኘው ሁሉ ነገር ለእኔና ለናንተ ነው። ሮሜ አራት 25 ላይ ምን ይላል? ብርሃን ዓለም ቅዱስ ጳውሎስ ስለ ኃጢአታችን ሞተ፣ ስለ ጽድቃችን ተነሳ። ስለዚህም እንሆ በሲኦል ላሉት ነፍሳት ወንጌልን ሰበከላቸው ይላል። ስለዚህ ዛሬ ሰኞ ምን ተብሎ ይጠራል ማዕዶት? ተብሎ ይጠራል። ሽግግር ማለት ነው። ነፍሳት ከሲኦል ወጥተው ገነት የገቡበትን የምናስብበት ልዩ ዕለት ነው። በዚህ ማስታወስ ያለብን እንግዲህ ሲኦል ብቻ ሳይሆን የተመዘበረችው መቃብርም ተመዘበረ። አዳም ከገነት ሲወጣ ሔዋን ከገነት ሲባረሩ ልብ በሉ፣ በሞተ ሥጋ ሞተ ነፍስ ተፈርዶባቸው ነበር። ምን ማለት ነው? የሥጋ ሞትም ተፈርዶባቸዋል። ይሞታሉ፣ እንሞታለን። በነፍስም ሲኦል እንገባ ነበር። ስለዚህ በሞቱ ለሞት ደምሰሶ ያለው በሞቱ ሞትን ደመሰሰልን ሲል፣ አንደኛ መቃብርም ተመዘበረ። መቃብር ኃይሉን አጣ፣ ኢየሱስን መያዝ አልቻልም። መግነዙን እነሆ ፍቱልኝ ሳይል ያ መቃብሩ በጲላጦስ ማህተም ራሳቸው አይሁድ ሄደው ዘግተውት ቆልፈውት ድንጋይ አንከባለው ያደረጉት እንደተዘጋ፣ ኢየሱስ ከሞት ድል አድርጎ ተነሳ። ስለዚህ መቃብር የሰው ልጆችን አስከሬን የሚይዝበት ቀረ። አሁን ድንገት የሞቱ ዘመዶች ሁሉ ያላችሁ ሰዎች የሞቱት ዘመዶቻችሁ ሁሉ ሥጋውና ደሙን ተቀብለው የሞቱት ዘመዶቻችሁ ሁሉ የሚሄዱት ወደ ገነት ነው፣ ወደ ሲኦል አይሄዱም። መቃብርም ምድር ላይ ሄደን እያለቀስን የቀበርናቸው ዘመዶች ስንቀብራቸው በፍትሐት ነው፣ በጸሎት ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ያችን ሞት በቀመሰ ሰዓት 11 ሰዓት ዓርብ ዕለት ዮሴፍና ኒቆዲሞስ መጥተው ገነዙት ብለን ተነጋግረን ነበር ሲገንዙት፣ ዝም ብለው አልገነዙትም። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማትሞት የማትለወጥ በመቃብር የማትለወጥ ሥጋ ብትዋሃድ የማትለወጥ ሰማይ ምድርን የፈጠርክ ኃያል አምላክ እያሉ ገንዘው ነበር የቀበሩት። ዛሬም ቅዱሳን ክርስቲያኖች፣ ምእመናን ሞተው ወደ መቃብር በምንወርድበት በምንወርድበት ጊዜ ሁሉ በጸሎት ነው የተሰጠን ነገር ረቂቅ ነው። መቃብር ካሁን በኋላ ሰዎችን እስከ ምጽአት ጠባቂ ነው እንጂ በሲኦል የሚያስቀር አይደለም። ሥጋዬን መበስበስን ታሳየውም አለ ቅዱስ ዳዊት። ስለዚህ የሞቱ ዘመዶቻችሁ ሁሉም ሬሳቸው ወይም አስክሬናቸው፣ አጥንታቸው፣ አጽማቸው ዛሬ በመቃብር ይሁን እንጂ ነፍሳቸው ገነት ናት፣ ደስ ይበላችሁ። ለዚህ ነው ሐዘንን አታብዙ የሚባለው። ለሞቱ ዘመዶች የምትጨነቁ ሰዎች አላችሁ። የሞቱ ዘመዶቻችሁ አዎ ያሳዝናል፣ ያስለቅሳል፣ ግን ሁሌ ያንን እያሰባችሁ የምትጨነቁ ሰዎች ወዴት እንደሄዱ ወቁት። ነፍሳቸው ገነት ናት። ነፍሳቸው ከሥላሴ ጋር ናት። ነፍሳቸው እመቤታችንን ታያለች። እኛ በምድር ያለነውን መከራ ያለብን። ስለዚህ ማዕዶት እለተሰኞ ሰኑይ ኢየሱስ ክርስቶስ እኛን እንዴት ከሲኦል አውጥቶ ገነት እንደከተተን የምናስብባት ዕለት ናት። እንዴት ቅዱሳን ከሲኦል ወደ ገነት እንደተሸጋገሩ የምናይባት ልዩ ቀን ናት። ስለዚህ እቺ ዕለት ማዕዶት ተብላ ትጠራለች። ሽግግር እንግዲህ እግዚአብሔር አቤት ያደረገልን ሁሉ ድንቅ ነው ወገኖቼ በመስቀሉ ላይ ስለኛ መሥዋዕት ሆኖ በሦስተኛው ቀን ሞትን ድል አድርጎ የተነሳው ኢየሱስ ክርስቶስ ለእኔና ለእናንተ ነው የሞተው ለኃጢአታችን ነው የተነሳው ለጽድቃችን ነው እንዲህ አይነት እግዚአብሔር አለን ስለ ጻድቅ የሚሞት ሰው ድንገት ሊገኝ ይሆናል ይላል ሐዋርያው ስለ ጻድቅ የሚሞት ሰው ድንገት ሊገኝ ሊኖር ይችላል ስለ ሀጥማን ይሞታል አለ ኢየሱስ ስለኛ ሞተልን፣ አምላካችን ስለኛ ሞተልን። በዕለተ እሑድ በታላቅ ኃይልና ግርማ ተነሳ። ለሊት ተነስቶ ድንቅ ነገሩን ገለጠ። ለማርያም መግደላዊት ታየ፣ ለሌሎቹም ማርያም ለተባለችው ለሌሎቹም ሁሉ ታየ። የሚገርማችሁ ግን እዚህ ላይ ከሁሉም ቀድማ ያገኘችው ልክ ሲነሳ እመቤታችን ነበረች። ለስም አጠራሯ ክብር ምስጋና ይግባት። ረድኤቷ ምልጃዋ ከኛ ጋር ይሁን። ምሊተ ክብር፣ ምሊተ ውዳሴ፣ መዝገበ ጸሎት፣ አቁራሪ ተማአት፣ ሰዓሊተ ምሕረት፣ እማምላክ ወላዲተ አምላክ ከሁላችሁ ጋር ትሆን። ለሊት ይላል እምቦሳ ልጇን አግኝታ ሳመችው ይላል። ስለዚህ መጀመሪያ እሷ ያየችው፣ ከዛ በኋላ ነው እነ ማርያም መግደላዊት የሄዱት። ሄዱ። ከዛ በኋላ መቃብሩ ባዶ ነው። ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ይሄ ማለት እንንገራችሁ፣ እኔና እናንተም ከሙታን ዘንድ አይደለንም። እኔና እናንተም ከሲኦል ዘንድ አይደለንም። እኔና እናንተንም ለሕይወት የጠራን ኃያል አምላክ ነው። ሰኞ ማዕዶት ይባላል። ነገስ ነገ ደግሞ እግዚአብሔር አድርሶን በዚህ ላይ እንማማራለን። ለጥያቄዎቻችሁ መልስ የሚለውም በኋላ ላይ ታገኙታላችሁ። የሰማችሁትን ትምህርት ለሌሎች ማዳረስ ግን ግዴታችሁ ነው። ክርስቶስ አምላካችን ከሰማይ ሰማያት ወረደ፣ ሲኦልን መዘበረ፣ ነፍሳችንን አዳነ፣ መቃብርንም ቀደሰው። ዛሬ የሚሞቱ ዘመዶቻችን ሁሉ በተቀደሰው መቃብር፣ በአዲስ መቃብር ያለው እርሱን ነው። በተቀደሰው መቃብር ይገባሉ። ኃያሉ አምላክ ኢየሱስ ክርስቶስ ሁላችንንም በሲኦል አይተወንም። ኃጢአቴ በዝቷል በደሌ በስቷል፣ የምትሉ ሰዎች፣ አዎ ሁላችን ኃጢአተኞች ነን። ሁላችን በደለኞች ነን። ሁላችን ረክሰናል። ኢሳይያስ ነብዩ እንዳለው ቆሽሸናል፣ አድፈናል። ግን በቸርነቱ ነው። በዚህ ሰዓት የሰማነውን ቃል ይህን ቃል ሰምታችሁ አቡነ ዘበሰሜ አድገሙ ይቅር በለኝ ነው። ይቅር ይለናል፣ ቸር ነው። እግዚአብሔርን ኃያልነቱን ብቻ አስፈሪነቱን ብቻ በልባችሁ አትሳሉ፤ ምሕረቱን ሳሉት ቸርነቱን ሳሉት፣ ይቅርባይነቱን ሳሉት። ያበቀኙ የነበረው ሽፍታውን በዴ አቤቱ ማረኝ ባለ ሰዓት ዕድሜ ልኩን በኃጢአት ውስጥ የነበረ ዛሬ ከእኔ ጋር በገነት ትኖራለህ አለው። እኔና እናንተስ ለምን ይህን መሐሪ አምላክ ዕለት ዕለት ይቅር በለኝ ብለን አንቀርበውም? ይቅር ይላል። ባላችሁበት ስፍራ ሁሉ በረድኤት ይቅረባችሁ። ዓለምን ከቸነፈሩ ይሰውርልን። በቃ ይበለን። እመቤታችን አትለየን። ዓለምን አገራችን ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖታችን ይጠብቅልን። በየትኛውም ስፍራ ላላችሁት እግዚአብሔር በረድኤት ከሁላችሁ ጋር ይሁን። ማዕዶት ማለት ሽግግር ማለት ነው። ነፍስ ከሲኦል ነፍሳት የአበው ሁሉ ከሲኦል ወጥታ የና አዳም የና ሔዋን ነፍስ ሁሉ ወደ ገነት የገባችበት ልዩ ዕለት ነው። ይህ መታሰቢያችን ነው። ይህ የሆነው በዕለት ዓርብ ነፍሱን በሰጠ ሰዓት ነው። አሜን አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል።